አዲስ ቻምበር በሴቶች ተኮር ስራዎች ላይ ትኩረት እንዲሰጥ ተጠየቀ። ሴት ስራ ፈጣሪዎች በንግድ ስራቸው ላይ የሚያጋጥሟቸውን ችግሮች መኖራቸውንም ከግምት በማስገባት ንግድ ምክር ቤቱ የሚሰጠውን አገልግሎት ሴቶችን ተጠቃሚ ከማድረግ አንጻር የተቃኘ መሆን እንዳለበት ተነግሯል። አዲስ ቻምበር ባስጠናው ጥናት መሰረት በተቋሙ ጾታን አስመልክቶ የሚታዩ ብዙ ልዩነቶች አለመኖራቸውን ያሳየ ቢሆንም በስትራቴጂክ እቅዱ ላይ በስርዓተ ፆታ አካታችነት ያማከለ ተግባር ዘርዘር ባለ መልኩ አለመኖሩ ዋናው ክፍተት ነው። በተለይ ሴት ተኮር የሆኑ ስራዎች ጎልተው አለመውጣታቸው እንዲሁም ሴት ነጋዴዎች ንግድ ምክር ቤቱ የራሳቸው አድርገው የሚያዩበት አለመሆኑ ሌላው የጥናቱ ግኝት መሆኑን የአውሮፓ ኅብረትና አጋሮች ድጋፍ የተሰራው ጥናት አመልክቷል። የምክር ቤቱ ምክትል ዋና ጸሐፊ ለሜሳ ጉደታ እንደተናገሩት ጥናቱ ውጤታማ መሆን የሚችለው ግኝቶቹ መነሻ በማድረግ በንግድ ምክር ቤቱ ራሱን የቻለ ክፍል ማቋቋምና መዋቅራዊ አደረጃጀት መፍጠር ሲቻል መሆኑን ገልጸዋል። ባለፉት ወራት የዋጋ ግሽበት በተከታታይ እየረገበ መምጣቱ ተነገረ። የዋጋ ግሽበቱ እየወረደ ለመምጣቱ የብሔራዊ ባንክ ያወጣው ጥብቅ የገንዘብ ቁጥጥር ፖሊሲን ተከትሎ የተገኘው የግብርና ምርት መሻሻሉ አንዱ ሲሆን፣ ሌላው ደግሞ በአስተዳደራዊ ዋጋዎች ላይ የተደረጉ ማሻሻያ ቀስ በቀስ በመተግበሩ መሆኑን ዋናው ምክንያት ነው ሲል ኢዜአ ዘግቧል። በዚህ መሰረት ምግብ ነክ የዋጋ ግሽበት በየካቲት ወር መጨረሻ ድረስ 14.6 በመቶ የደረሰ ሲሆን ይህም ባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በእጅጉ ያነሰ ነው ተብሏል። ባንኩ የገንዘብ ፖሊሲ ኮሚቴ ሁለተኛ ስብሰባውን ትናንት ሲያካሂድ የማክሮ ኢኮኖሚ ግምገማዎችና ከቅርብና ከወደፊት ጊዜ እይታዎች በመነሳት የገንዘብ ፖሊሲው ተግባራዊ የሚያደርጉ ተጨማሪ የፖሊሲ ምክረ ሀሳቦችን ለዳይሬክተሮች ቦርድ ማቅረቡን ገልጿል። ኢትዮ ቴሌኮምና ማስተርካርድ አገልግሎታቸውን በጋራ ለማሻሻል ተወያዩ። ውይይቱ የሁለቱ ተቋማት ከፍተኛ መሪዎች በኢትዮጵያ አዳዲስ የዲጂታል ፋይናንስ አገልግሎቶችን ለማስጀመር የትብብር እድሎችን ለመፈተሽ የሚያስችል እንደሆነ ተነግሯል። በዚህ መሠረት የቴሌብርና የማስተር ካርድ ፕላትፎርሞችን በመጠቀም የዲጂታል ፋይናንስ ለማሳደግና የፋይናንስ ተደራሽነትን በከፍተኛ ሁኔታ ለማስፋት ጥረት ይደረጋል። የሁለቱ ተቋማት ስትራቴጂካዊ ትብብር በሀገራችን የዓለም አቀፍ ዲጂታል ኢኮኖሚ ውስጥ ያላትን ተወዳዳሪነት በከፍተኛ ደረጃ እንደሚያሳድግ ታምኖበታል። መረጃው የኢትዮ ቴሌኮም ነው። በትግራይ ክልል በተፈጠረው የነዳጅ እጥረት ሳቢያ አንዳንድ ተቋማት እየተዘጉ መሆኑ ተነግሯል። በክልሉ የተከሰተውን የነዳጅ እጥረት ተከትሎ በተለይ አስተዳዳሪያዊ አገልግሎት የሚሰጡ ተቋማት እየተዘጉ መሆኑና የትራንስፖርት ታሪፍም ቀደም ሲል ለደርሰው መልስ ሲከፈል የቆየው የትራንስፖርት ታሪፍ ላይም ከሶስት እስከ አራት እጥፍ ድረስ ጭማሪ መታየቱ ተነግሯል። አንዳንድ መንግስታዊ አገልግሎት የሚሰጡ ተቋማት አገልግሎት ለመስጠት ጫና ውስጥ እንደገቡና ሌሎቹ ደግሞ አገልግሎት መስጠት አቁመዋል። በክልሉ የተከሰተው የነዳጅ እጥረት ሳቢያ ሕብረተሰቡ እየተንገላታ መሆኑን በመጥቀስ ራሱም እንደ ልብ ተንቀሳቅሶ መስራት ከፍተኛ ተግዳሮት እንዳጋጠመው የኢትዮጵያ ሕዝብ እንባ ጠባቂ ተቋም የመቀሌ ቅርንጫፍ ለሪፖርተር ተናግሯል። የሎሚ አዳማ ገበሬዎች ህብረት ስራ ዩኒየን የቦሎቄ ምርትን ለውጭ ገበያ ለማቅረብ ዝግጅት እያደረገ መሆኑ ተሰማ። የዩኒየኑ አባላት ቦሎቄ አምርተው ለውጭ ገበያ ለማቅረብ እንዲችሉ ስልጠና በመውሰድ ላይ ናቸው። ሌሎችም መስፈርቶችን ለማሟላት እየተሰራ መሆኑን የዩኒየኑ ምክትል ስራ አስኪያጅ አቶ ካሳይ ቸሩ አስታውቀዋል። በመጪው መኸር ጥራቱንና ደረጃውን የጠበቀ የቦሎቄ ምርት ለማምረት መዘጋጀታቸውን ተነግሯል። ዩኒየኑ በኦሮሚያ ክልል በምስራቅ ሸዋ ዞን ሎሜ አዳማ፣ ቦሰት ፈንታሌን ወረዳዎችና በአዳማ ከተማ 64 ሺህ በላይ አርሶ አደሮችን በአባልነት ያቀፈ መሆኑን ኢዜአ ዘግቧል።